አይሚ ይኸውልሽ ልጁ ሲጀመር በብሩክ እንደማጨክኝ ስለሚያውቅ በሱ ምንም ድርድር እንደሌለሽ ስለሚያውቅ ነው እንደዚህ የሚያስፈራራሽ። ምንም እንዳፈሪው። እንደገና ደግሞ ብቻሽን ሆነሽ እንዴት አንቺ እዛ ድረስ ትሄጃለሽ? የሆነ ነገር ብትሆኝስ? ሰው የሆነ ሰውን ማስከተል አለብሽ፣ ማሳወቅ አለብሽ። እዛ ሄደሽ የሆነ ነገር ብትሆኝስ? ለኛ አይደለ ፀፀቱ። ስለዚህ እኔ ደስ የሚለኝ ተጨቃጨቁ፣ ተጣሉ፣ ምንም በሉ ሁለታችሁ ሆናችሁ ስታወሩ ደስ ይለኛል። በቃ በፍቅር ቢሆን ደስ ይላል። ግን እየተጨቃጨቃችሁ እንኳን ሁለታችሁ ሳይ ነው ደስ የሚለኝ። በጣም በቃ ደስ ብሎ የማየው አንቺና ብሩክ ከሆናችሁ ተጨቃጭቃችሁ የሚሆን ምንም ተጣልታችሁ የሚሆን ሁለታችሁ ስትሆኑ በጣም ነው ደስ ብሎ የማየው። ስለዚህ አስቢበት፣ ተረጋጊ። አንቺም ብዙም አንቺ ላይ እንትኑን እንደዚህ ብዙም ያልተናገርኩት ንዴት ላይ እንደሆንሽ ሰለማቅ ነው። ያው ስለተናደድሽ መናገር አልፈለግኩም። ምክንያቱም የሆነ ነገር ብናገር ያው ንዴትሽ ነው የሚባባሰው። ምናልባት እኔን ምንም ላቲን ትችያለሽ ስለምታከብርኝም አንቺን ከሚያናድር ነገር ለማራቅ ነው ብዙም እንትን ያላልኩሽ። ስለዚህ ዳኒም እኛም እናከብርሃለን፣ እንወድሃለን። ግን በዚህ አይነት ስራ ከሆነ መቼም ላከብረህ አልችልም። እንደዚህ አይነት ሰይጣናዊ ስራ ሰው ማለያየት የሌለ ነገር እያመጣ እየፈጠርክ ሁለቱን ለማለያየት ምጥር ከሆነ አላከብረም የምር።